እኔ የግሌ ልንገራችሁ፣ ዛሬ ዛሬ በሞት እቺን ታክል ድብሬት የለኝም። እያንዳንዱ ጊዜን እያንዳንዱ ጊዜን በጣም ለሚጠቅም ነገር፣ በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት ነው። ዛሬ ጡረታ ውጣ ብትሉኝ ደግሞ ህልም የለኝም። ህልሜን ኖሬ ያለሁ፣ ተርከዋለሁ፣ ጽፈዋለሁ፣ ቅዠት የለብኝም። እኔ ከእናንተ የምፈልገው ይህ ወጣት የቀደመ ታሪክ የሰማ ወጣት ነው፣ ያነበበ ወጣት ነው፣ ይሄን ለውጥ ለማምጣት የታገለ ወጣት ነው። ዝም ብሎ ወጣት አይደለም እዚህ ያለው። ሰምቷል፣ ታግሏል ይሄ ወጣት በታሪክ አጋጣሚ ውስጥ የራሱ የሆነ ታሪክና ገድል ያለው ነው። ትናንትናን የሰማ ነገር ሊሰራ ደግሞ አስፓይር የሚያደርግ የመደመር ትውልድ የሚል መጽሐፍ እያዘጋጀው ነው። በሚቀጥለው ዓመት ያልቃል ብዬ ተስፋ አደርጋለሁ። በአምስት ይከፍላል ትውልዶችን። አንደኛውን ትውልድ ወግ አጥባቂ ይለዋል። ወግ አጥባቂ ትውልድ ኢትዮጵያ ውስጥ ነበር፣ ነፃነቱን የሚወድ ግን ደግሞ ባህሉን እምነቱን ጠበቅ የሚያደርግ፣ ቀጥሎ ደግሞ ህልመኛ ትውልድ አለ። ብዙ ጀግንነት አለው፣ ብዙ ይፈልጋል፣ ግን ህልመኛ ነው። ያን ህልመኛ ነው የተረፉት። ዛሬ ህልመኞች ናቸው፣ ዛሬም ተጽፏል። ሶስተኛው ውል አልባ ነው። ውል የለውም፣ ኢትዮጵያዊ ነው፣ አፍሪካዊ ነው፣ ማያቅ ውል የጠፋበትን ትውልድ ነበር በሆነ ጊዜ ግራ የገባው። አራተኛው ባይተዋር ነው አገሬ ነው እያለ እንደ ሀገሩ መኖር የማይችል ተምሮ መቀጠር የማይችል መከላከያ ነው መጎብኘት ማይችል የማይፈቀድለት፣ ሀገሩ ነው ግን አይፈቀድለት። በደህንነት ቢሮ ሲያልፍ እንደዚህ ብሎ የሚያልፍ ማለት ነው፣ አይፈቀድ፣ የተመረጡ ሰዎች ያሉበት ሌላው ግን ባይተዋር የሆነበት። አሁን ያለውን ትውልድ የመደመር ትውልድ እያለው ነው። የመደመር ትውልድ የራሱ ባህሪዎች አሉት። አንደኛው አንድነትን የሚወድና ለአንድነት የሚሰራ አማራ፣ ኦሮሞ፣ ጉራጌ፣ ስልጤ የሚል ሳይሆን ጉራጌ፣ ስልጤ፣ አማራ፣ ኦሮሞ ይኑሩ ቋንቋቸው፣ ባህላቸው ይከበር እንደ ኢትዮጵያ ወንድማማች ግን አንድ ንሁን የሚል ነው። የመደመር ትውልድ ከፋፋይ ሳይሆን ሰብሳቢ ነው። ሁለተኛው ብልጽግናን አስፓይር የሚያደርግ ነው። ለመለወጥ፣ ለመልማት፣ ለማደግ አስፓይር የሚያደርግ ነው። ሶስተኛው በሀሳብ ልዕልና የሚያምን ነው። ለአይዲያ ቫሊዩ ያለው ክብር ያለው ነው ዝም ብሎ የሚነዳ ሳይሆን ክብር ያለው ነው። ሶስተኛው ለዓለም መትረፍ የሚያስብ ነው። ለዛ የሚነሳ ትውልድ መሆን አለበት። በነፃ የሚሰጥ እንደተሰጠው የሚያውቅ ለአይን ሳይከፈልህ፣ ለጥርስ ሳይከፈልህ ሁሉም በነፃ ወስደህ በነፃ መስጠት ነውር አድርገ የምታስብ ሳይሆን በነፃ መትከል፣ በነፃ ማካፈል፣ አሮጌቶች ማገዝ ትክክለኛ ምግባር ብሎ የሚያስብ ነው። የመደመር ትውልድ በመስጠት በነፃ ማገልገልን እንደ ክብር የሚያይ ነው። ሌብነትን የሚጠየፍ ነው። እኔ የተማርኩ የማቅ ሀሳብ ያለኝ ሰርቼ የማገኝ በመስረቅ በማጉደል አተርፋለሁ ብሎ የማያስብ ነው። በሰፈር አጀንዳ የማይጠመር ነው። ሰፈር ሰፈር የሚል ሰው ሰፈር ነው የሚቀረው፣ ባይዘው ምንም። በሰፈር አጀንዳ የላቀ ነገር መፈጸም አይቻልም። እና ስለ ሰፈር የሚጨነቁ ሰዎች ሰፈር ይቀራሉ። ከዛ አውጡ። እናንተ እናንተ አፍሪካን ማን ሊመራ ነው? ዓለምን ማን ሊመራ ነው? አንተ መንደር ውስጥ የምትከሰከሰው ማን ነው? አፍሪካ ነው የሚመራው። እንደዛ ስፓየር ማድረግ ይኖርብናል። የመደመር ትውልድ የምንላቸው ከኢንስትሩመንታል ቲንኪንግ ወደ ዩኒቨርሳል ቲንኪንግ ያደጉ ናቸው። ከኢንስትሩመንታል ሪዝኒንግ ወደ ዩኒቨርሳል ሪዝኒንግ ያደጉ ናቸው። ሪዝኒንጋቸው ወደ ዩኒቨርሳል ያደገ ነው። ዩኒቨርሳል ሪዝኒንግ መያዝ እየቻልክ ኢንስትሩሜንታል ሪዝኒንግ መያዝን እንደ ትልቅ ነገር ማየት አያስፈልግም። ማደግ መስፋት ስትችል ማለት ነው። የመደመር ትውልድ ያ ባህሪ ያለው ሲደመር የመደመር ትውልድ ደህንነት ይገባሃል ሲባል እምቢ ይላል። ቆሻሻ ይገባሃል ሲባል እምቢ ይላል። እርዳታ ልስ ሲባል ኖ ኖ ሰርቼ አመጣዋለሁ ይላል። የምን እርዳታ ነው ሰራዋለሁ ይላል። እርዳታን እንደ ጌጥ የሚያደልርገው አንተ በሰፈር ብቻ አስብ ሲባል የለም ስለ ዓለም ነው የማስበው ይላል። ምረጡ እንግዲህ ደህንነት፣ የሰፈር ጠበቃነት፣ ቆሻሻ ይቅርብን የሚል ትውልድ መሆን ትፈልጋላችሁ ወይስ ሰፈሬ መንደሬ እያላችሁ በእርዳታ ስንዴ መኖር ትፈልጋላችሁ? ጥያቄው ምርጫው እናንተ ነው። የመደመር ትውልድ በጊዜ ብቻ አይሆኑም፣ እነዚህም ባህሪያት በመላበስ ነው የሚሆነው። ለእናንተ ያለው መልእክት በእናንተ ነገ ላይ በነጋችሁ ላይ ለሚቆሙ ሰዎች በእጅ አትበሉ፣ አትፍቀዱላቸው። የራሳቸውን የራሳቸውን ትናንትና ባልባሌ መንገድ አባክ ነው። የእናንተን ነገ ሊቀሙ የሚያስቡ ሰዎች አትፍቀዱ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ትናንትናውን አባቅኖ ነገህን ሲወስድ ኖ ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ፣ አስተምር የኔን ጊዜ ግን አትሻማ ማለት ካልቻላችሁ፣ ኮምፒውተር ማያውቅ አሁንም በእጅ የሚጽፍ ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ ይሄ ነገር የሚሰራው ለግለሰቦች ብቻ አይደለም። ለምሳሌ ሸኔ ሸኔ በቃ አትጣላ፣ ናውሰድ ምራ ብንለው ምራ ግደልን ብንለው በምን ሞራል ነው ሸኔ ሀገር የሚመራው ንጹህ ገበሬ እየገደለ? ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ። እንት ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመች ማለት ደስ አይለህ። ቲፔሌፍ አሁን ጭቅጭቁን ተውና በቃ ና ውሰድና እንደ ድሮ ምራ ብንለው እንደ ድሮ ይቻላል። እሺ ስላላችሁ ተበላሸ። ኮ ሰው ሰው ኮ ተበላሸ ስላችሁ ተበላሽቷል። አንደኛ መሪ ሆነ ካልጎበኘ ሆ እዛ ተቀብረ ቤተ መንግሥት ተደብቀ አይሆንም። ካላናገርከው እሺ አይልም። ፕሮጀክት ጀምረ ካልጨረስክ እሺ አይልም። ዩቱቡ ፌስቡክን ከዘጋህ እሺ አይልም። እነሱ ደግሞ ዩቱቡን ፌስቡኩ ምናምን ዘግተው እንጂ ከፍተው አይችሉም ያውቁታል። አሁን የተቀየረውን ላንድስኬፕ ዘኒው ኖርማል መገንዘብ ካልቻልክ በነበረው ቲንኪንግ ኢት ዳዝን ወርክ አይቻል። ለዚህ ነው እነዛ ሰዎች ይጻፉ ምላቸው ይቸገራሉ፣ አይገባቸውም።